ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ሰላማችሁ። በሰዚ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ እርስ በርሳችን እንጠይቀጋቸዋል። ዛሬ ይዤ የመጣሁት ሰሞኑ በተፈጠረው በልጁ ምክንያት ሰው ድል የሚደረገው ነገር ነው እና ፕሊስ እህት ወንድሞቼ ራሳችሁን ጠብቁ። እንኳን ሳውዲ ያላችሁ ሌላ ሀገር ያለ ነው፣ እራሱ በፍራቻን በጥራቻን ያለ ነው። እኔ ሰዎች ራሱ በጣም ተቀያይረዋል። እኔ ያለሁበት በቃ እነሱ አረቦች ታውቃላችሁ፣ እንደኛ አደሉ፣ በጣም ይተጋገዛሉ። እንዴት ይንደራሰራለን የሚል ነገር አለ እና በየቦታ ያላችሁ ኢትዮጵያን በሙሉ አንድነታችን እያጠናገር ነው ራሳችንን ጠብቅላችኋለሁ። ምክንያቱም እኔ ምክንያቱም እነሱ እርስ በርስ የመደጋገፍ እንትን አላቸው። በዛ ላይ ደግሞ እኛ ኢትዮጵያን ስንባል በስደት በድህነት ስለምንታወቅ ለምን፣ እንዴት ኢትዮጵያ እኛን ይሞቅናል? እንዴት ኢትዮጵያ እኛን ይገለል የሚለው ነገር አለ። ፕሊስ በተለይ ሳውዲ ያላችሁ እህት ወንድሞቻችን ወንዶች በተለይ ራሳችሁን ጠብቁ። ፕሊስ እራሳችሁን ጠብቁ። ምክንያቱም እኛ ራሱ በሌላ ቦታ ባለ ነው ራሱ በጣም ስጋት ላይ ያለ ነው። ምክንያቱም በቃ እነሱ ይሄንን አጀንዳ እንኳን እነሱ ትንሽ እንኳን የሰራተኛ ወሬ እያወሩ እራሳቸውን አጀንዳ ነው የሚያረጉት፣ ይሄንን አግኝተው እና በጣም እኔ ጋር ራሱ ሰዎቹ በጣም የተቀያየሩት ምግብ እራሱ እንደ በፊቱ በፊት እንትን ይሉ ነበረ አሁን ምግብ እራሱ በቃ ብቻ ብዙ ችግር አለ። ስለዚህ እህቶች፣ ወንድሞቼ የራሳችሁን ጠብቁ። ሳውዲ ያላችሁ ራሳችሁን እንትንበሉ ከማዳም ጋር የምትሳፈጡትን ደግሞ አንድ ነገር ሲናገሯቸው የምትናገሩትን አቁሙ። ምክንያቱም አሁን በልጁ የተነሳ እንዴት እንገደላለን። በቃ ልጁ በጣም ነው የሚያሳዝነው። በጣም ልጁ በጣም ነው የሚያሳዝነው። በጣም የሚያሳዝነኝ ይህንን የመሰለ ልጅ በእናታችሁ ወጥቶ ሊቀር ነው ስንት አመት ግሩም እንደዛ ከልከውት የእሱን ችግር ማን ያውቃል? እነሱ በጣም በጣም ትዕግስትሽን የሚፈታተኑ ናቸው። ትዕግስት ይፈታተናሉ የእነሱ ማንም አያየም። ግን ሲሞት አበሻውን እንትን ብለው እነሱ እንዴት እንደሚያጅቡት። ግን አበሻው ዝም ብሎ ከመሬት የተነሳ አይገለውም። ምናልባት ሊገለው ሽጉጥ ሲያነሳበት ነው የሰማሁት ማለት ነው። ሽጉጥ ሲያነሳበት፣ ከዛ ከሚቀድመኝ ብሎ ሊወሱ ይቀደሙ። ስለዚህ የእሱን ጥፋት አይታይም። እኛ እንደውም ከተቻለን ለልጁ ድምፅ ብንሆንለት ደስ ይለኛል፣ ማለት ነው ድምፅ ብንሆንለት ከተቻለ። ምክንያቱም ሳውዲዲ ደግሞ የገደለ ይገደላል፣ እንኳን በዚህ አረብ እንጋሉ እንኳን የገደለ ይገደላል። በጣም ያሳዘነኝ በእውነቱ። ወንድሞቻችን ከቻል ከቻል ድምፅ ብንሆነው እንደምንም ብለን ቢያንስ የራሱ ጥፋትን እንዲታይ ቢያንስ ማለት ነው። ልጁ ያለ ምክንያት ዝም ብሎ አይገደልም ይደል ስለዚህ ምንድን ነው ምክንያቱም ምክንያቱም እንዲታይለት እንድናረግ ቢሆን ደስ ይለኛል። ምክንያቱም በጣም ልጁ የሚያሳዝን ልጅ ነው በጣም በጣም። እና ምክንያቱም ወይም በራብ ሲሞት ወይም ደሞዝን ከልክሎት ነው የሰማሁት ማለት ነው። ደሞዝ ከልክሎት ሽቁጥ ስጠኝ ስጠኝ ሲለው ማለት ነው። ከዛ በኋላ አልሰጠንም ከዛ ሰባት ቅስ ወረንበት እና የሚበላው ሲያጣ አረስጠኝ ካልሆነ ምግብ ይዘልኝ አምጣ ሊሴት አላመጣለን ምን ታረጋለን፣ ምን ታመጣለን ብሎ በእሱ ግጭት ነው እንትን የተጀመረ። ከዛ የሱ ሰውዬው ሽጉጥ ሲያነሳበት ነው ወይ ቀድሞ የመታው ማለት ነው። እና ሁለቱም ሽጉጥ ይዘው ነበረ ያጣጣ እንትን። ልጁም አበሻው ማለት ነው። ስለዚህ ፖሊስ በተለይ ወንድሞቼ፣ ሳውዲያ ያላችሁ ራሳችሁን ደብቁ፣ አትውጡ ከቤት ውስጥ ከቻላችሁ ማለት ነው። ፍራቻ ለምን ራስን እንትን ለማለ ለማሻሽ እላችሁ ከቻላ፣ እንደውም በእውነት ጥቁር ቀሚስ ልበሱ። ጥቁር ቀሚስ ለብሳችሁ ራሳችሁን አድኑ ማለት ነው። ምክንያቱም እነሱ ወደ ኋላ ያሉ የአንዱን አንዱን ሌሎትን የሚሉት ማለት ነው። እነሱ በጣም ነው የሚተባበሩ። እንደዚህ የራሱ እያየዋቸው ነው። እንደ እነሱ እንደ አረብ እንደሚተባበር ኢትዮጵያ እንኳን አይተባበርም። ኢትዮጵያ በአሁን ሰዓት አሳልፋ ነው የምትሰጥሽ ለአረቦቹ ራሱ ማለት ነው። ሰዎ ስለዚህ እነሱ በጣም ነው የተባበሩት። እና እህቱ ወንድሞቻችን በእናታቸው ልጁ በጣም ያሳዘን፣ ከመጠን በላይ ሰው ሳይቸገር እዛ ሀገር እንደሚገደል ያውቃል። እርስ በርስ ምክንያቱም ገሎ ወይ ሰርቆ ምን እንደሚደርስበት ስለሚያውቅ ህጉ ስለሚያውቅ ልጁ ዝም ብሎ ሰውየ ሲተኩስበት ነው። እሱን ቀድሞ የተኮሰው ከመሞት ብሎ ማለት ነው። ስለዚህ ከሚቀድመኝ ብሎ ነው እሱም የቀደሙ ማለት ነው። እና ከቻልን ከቻል ድምፅ ብንሆነው፣ አንዳንድ ኢትዮጵያን የምታራግቧላችሁ ምክንያቱም ከሀገረ ጎን እየሆናችሁ እባካችሁ ወደ ራሳችሁ ተመልሱ። ምክንያቱም ልጁ ባይቸገር ልጁ የሆነ ነገር ባይሆን እሱም በዚህ ነገር እንትና የለም እና ስለዚህ ከቻልን ከቻልን ድምፅ ብንሆነው፣ አንዷን ከሳውዲ እንደወጣች ከእስር ቤት ለዚህ ድምፅ ብንሆነው። ምክንያቱም እሱ ምን በምን አይነት መግለጥ ልጁ ሰውየው? ለዚህ ትንሽ ምሕረት ቢደረግለት ሁላችንም ድምፅ ምን ሆኖ ደስ ይለኝ ነበረ። ግን ያው እግዚአብሔር ብቻ ከሆነም ደግሞ እግዚአብሔር አምላክ ነብሱን ወደ ገነት ታስገባለት። ምክንያት የሚያሳዝነኝ ቤተሰቦች ናቸው። እናት እናት ታሳዝናለች። ወይ ስንት አመት ወይን እዚህ ሰዋዲ ቆይቶ ይሆናል አለለ ወይን ተንከራቶ ወይ ተርቦ ይሆናል ወይ ተጠምቶ ይሆናል። ዝም ብሎ ያለምንም ዝም ብሎ አሳልፎት ይሆናል አንድ ቀን ሲያደረው፣ እሱም ወደዚያ ያው ኮስ። ብቻ እግዚአብሔር አይፈርድባችሁ፣ እግዚአብሔር እንትን አይበልባችሁ። እና እህቱም ንቺ፣ እግዚአብሔር ይጠብቀን፣ ራሳችሁን ተቆጣጠሩ፣ ካኑ ነው የሚመጣበትን ነገር በትዕግስት እንለፈው። በተለይ ወንዶች ሴቶችንም፣ እኛ አምባ ሲከፋ ዞሮ ብለን ሽንት ቤት ገብተን ነው የምናለቅሰው ማለት ነው። በቃ እስቲ አልቅሱና ይወጣላችኋል። ሲለይ፣ ከነሱ ሲለይ ከብቼ በእንትን ነው የምለው ማለት ነው። እንባ በእንባ ይሄድልኛል ማለት ነው። ስለዚህ እናንተ እግዚአብሔር አምላክ ያጠንክራችሁ ትግስቱን ይስጣችሁ። ትግስት ይኑረን እሺ። ታገሱ፣ ለሚያልፍ ነገር ያልፋል እኮ። ያችን ቀን ብታሳልፍ፣ ያችን ቀን ልጁን ቢያሳልፈው ግን። ለነገሩ ሊገለው ሲል ነው ያው መሞቱም አይቀርም። እሱን ነበረ ማለት ነው ቀድሞ ከሚገለኝ እኔ ልክተለው ብሎ ነው ማለት ነው። ስለዚህ እህት ወንድሞቻችን ከቻላችሁ እንደዚህ አይነት ነገር ቢገጥማችሁ፣ በቃ ውጡ፣ ከስራ ውጡ። ውጡና ሚዲያ ላይ በቃ አቅርቡት፣ ሰውየው ማለት ነው። አሁን በአሁን ሰዓት አካባቢ ብዙ ነገር እየሰራችን ነው፣ ብዙ ወንድሞቻችን እህቶቻችንን እያነሳችን ነው። ስለዚህ በቃ ከተቸገራችሁ፣ ከተቸገራችሁ የማይሆን ነገር ከሆነ በቃ ወደ ሚዲያ ውጡ። ጥላችሁ ብሩንም ጥላችሁ ሌላ ስራ ፈልጉ። አሁን ሳውዲ ሄደ ነገሩ ስራ የለም በቃ ሀገር ግቡ ሀገር ግቡና ሌላ ሀገር መቀየር ይሻላል። በሆኑ እኔ በጣም ያሳዝነኝ ልጁ በጣም ያልየስብክ ስሁት ነው። እና በተለያየ አረብ ሀገር ያላችሁ እራሳችሁን ጠብቁ። እነሱ በቃ አበሻ ገዳይ ነው እያሉ አሁን ጉባኤ የራሱ ተከልክሏል፣ ወንድ ልጅ እንዳይገባ። አበሻ ገዳይ ነው። አበሻ በቃ በተለያየ የእነሱ ጥፋት አይታያቸውም። የኛ ያውና አንዳንድ ሰው ትዕግስት የለውም፣ በቃ አንዳንድ ነገር ሲቸግረው በቃ የሆነ ይወስናል። ለማያልፍ ነገር ይመስለዋል፣ ያልፋል ግን ይወስናል። ስለዚህ ሁላችሁም እህት ወንድሞቼ፣ በተለይ ወንዶች ትዕግስት ይኖራችሁ፣ የማያልፍ ነገር የለም። ከሆነ አገራችሁ ግቡ፣ ሀገር ቀይሩ፣ ባላችሁ ነገር ሀገር ቀይሩ። ይህ በቃ ልጁ የሆነ ወደ ሞት መንገዱ ሄደን ምንም እንትን የሠራውንም ሳይበል እግዚአብሔር አምላክ ትዕግስት ይስጠን ለሁላችንም። እነሱ በጣም ሴጣን ውስጥ እንድገቢ ነው የሚያደርጉት። ብቻ እግዚአብሔር አምላክ ለሱ የሚሆኑ እናንተም ደግሞ ራሳችሁ ጠብቁ። እህት ወንድሞች በተለያየ ሀገር ያላችሁ በተለይ ሳውዲ በጣም አፈሳም አለ። ወረቀት የሚያልገው ያወጣችሁ የሁሉ ብር አውጣታችሁ ወረቀት ያላችሁ እንትን እየተባለ ነው እና እህት ወንድሞቼ፣ ፕሊስ እግዚአብሔር አምላክ ይጠብቃል። ትግስት ይኑረን። ታገሱ፣ የማያልፍ ነገር የለም፣ ያልፋል። አለፈ። አልፎ እኮ በቃ ሰውዮ ሞተ፣ ልጁ ስብ ይገባ። ይቺ ለአንድ ደቂቃ፣ አንድ ደቂቃ ማቶሉለት ቺ ጊዜ ትዕግስት ቢኖር እኮ የማይሆኑ ነው። እግዚአብሔር አምላክ የሆነው ማለት ወንድሞች፣ ፕሊስ ፕሊስ፣ ናሲ ለምናቸው ፕሊስ፣ በእናታችሁ በቃ ትዕግስት ይኖራችሁ፣ እሺ። ትዕግስት ያልፋል፣ የማያልፍ ነገር የለም። እና ራሳችሁን ጠብቁ። ከብዳ የሆነ ችግር ቢኖር አገራችሁ ግቡ፣ በቃ። ከእናትና ከአባቶቻችሁ ቆሎ በልታችሁ ባላችሁ ደግሞ ሌላ ሀገር ቀይራችሁ መስራት ግዴታ እኮ እንትን አለ። ስለዚህ ሰበራዊ እሺ ወንድሞች ሰላም ዋሉ። ሜት ሰብስክራይብ ላይክ ሼር ብላ እያደረጋችሁ አበረታችሁን። ሰላም ያምጣልን፣ እግዚአብሔር አምላክ ይጠብቀን። ወተን ከመቅረት ያደነን እግዚአብሔር ቻው።